የምንጋፈጣቸው እውነታዎች አሉ። እነዛን እውነታዎች በደንብ አንደርስታንድ ስናደርግ የሰራነውን ስራ ልንኮራበት ቀርቶ እንድናፍር እንገደዳለን። ሳ የሆነ አንድ ነገር በጣም ጥሩ ሰራሁ ሲባል እኮ ነው አ ሪያኡም አንተ የሰራው ስራ የአላህን ትልቅነት የሚመጥን በፍጹም ሊሆን አይችልም። እንደገና ያንን ስራ እንድትሰራ ያደረገ አላህ ነው። በቃ አንተ ምንም አቅም የለን። ነፍስህ አስሏ ወንጀል ነው አስሏ ማለት ነው። ነፍስህ ዝንባሌዋ በተፈጥሯ፣ ኢነ ነፍሰ ለአማረቱን ቢሱ፣ በመጥፎ ነገር ነው ምትወተውትህ ለነፍስህ ብትተው ኖሮ ለነፍሴ ብተው ምንም አቅም የለኝም። አንዲት ኸይር ነገር መስራት አልችልም። የአላህ እገዛ አለበት ማለት ነው። ያላህ እርዳታ አለበት ማለት ነው። ያላህ ረድቶ ያደረግከውን ነገር አንተ ለእሱ ነው ክሬዲቱን የምትሰጠው። በቃ ይሄ ያላህ ፈጥሏል። መልካም ሰርተህ ከሆነ ከአላህ